ምን ላድርግ ቤተሰብ በቆመ ጊዜ ያላስቀመጥኩት በወረደ ጊዜ ይገኛል እንዴ? ባሁን ሰዓት በወረደ ጊዜ እኮ አይገኝም። ቆሞ ነበር። በቆመ ሰዓት አረብ ሀገር ነበርኩ። ግን ወረደ። ከወረደ በኋላ የምታመጣ ቻናላችን እንግዲህ ዛሬ የመጣሁላችሁ ወይ ስለ ነብሩኬ ወይ ስለ ሃይሚ ወይ ስለሌላ ሰው ላወራ አይደለም። የመጣሁት ዛሬ እንግዲህ ስለ ራሴ አንዳንድ ነገሮችን ላውራላችሁ ነው። ትላንትና እንግዲህ ባወራሁት እንግሊዘኛ ብዙዎቻችሁ በኔ እንግሊዘኛ ተደምማችኋል። ብዙዎቻችሁ ዛፍዬ ኤቭሪዲንግ ኤቭሪቲንግ ኤቭሪዊል እንግሊዘኛ ጨምሪና አውሪ እንዳላችሁ እንግዲህ ሁሌም ኤቭሪዴይ እንግሊሽ

እና እንግሊዝኛ በጣም በጣም በጣም አይስዌርን አይስዌርን፣ በጣም የሚያምር እንግሊዝኛ ነው ማውራት አውቃል። ትላንትና እራሱ በጣም ተደምማችሁብኛል። እነ ብሩኬና ሀይሚ ራሳቸው ዛፍዬ አንቺ በጣም ጎበዝ ነሽ፣ እንግሊዝኛ ሁሌ እንደዚህ አውሪ፣ በጣም ታዝናኛለች ብሎ እንደውም ቆይ፣ እንትኑን አስቀምጥላቸዋለሁ። ኮሜንት አድርገውልኛል፣ በጣም ደስ ይላል። ዛሬ እነ ቡራ ለእኔ ኮሜንት አድርገውልኛል፣ በጣም ደስ ብሎኛል። ኮሜንቱን አውጥቼ አሳያቸዋለሁ። እንግዲህ ሁላችሁም እንዳትንጫጩ ኮሜንት ሀይሚና ብሩኬ ኮመንት አድርገውልኛል። ሀይሚና ብሩኬ ኮሜንት አድርገውልኛል። እንግዲህ በቃ ምን እንዲደረግ አይቻለም። አሁን በእነሱ አይምስ ገብቻ አለው በትልልቅ ኢትዮበሮች አይን ገብቻ አለሁ፣ እግዚአብሔር ይመስገን። ከዚህ በኋላ ከኔ ጋር ለመስራት ብዙዎቹ ይፈልጋሉ ማለት ነው። የነብሩኬ ብሩኬ ኮሜንት ምን እንዳልመሰላችሁ ዛፍ በርቺ፣ ጎበዝ፣ በዚሁ ቀጥይበት እንወድሻለን የሚል ኮሜንት ነው። ያስቀምጡልኝ አመሰግናለሁ ብያቸኋለሁ። እነ ቡራዬ እና ብዙዎቻችሁን ያስጨነቀ ብዙዎቻችሁን ዛፍዬ፣ ምንድን ነው እሱ? ዋይ ዋይ ዋይ ዩ ዩ ዋይ ኖ ሜሪድ ላላችሁ፣ ሜሪድ ኢዝ ዘ ቲንግ እላችኋለሁ። ግን ምን መሰላችሁ፣ ያው አላገባንም እስካሁን፣ እናገባለን ከእግዚአብሔር ጋር እህል ውሃ ነው። ያው ታውቃላችሁ፣ እኛ ብዙ ጊዜ አረብ ሀገር፣ የደፋት ሴቶች ባህል ሳንል ትዳር ሳንል ፍቅረኛ ሳንል የሚያችን ሁሉ በአረብ ሀገር ለጨረስ ነው ችርስ ብያለሁ፣ እውነት ምንም ሳናረግ ላይፍ ምን እንደሆነ ሳናይ አረብ ሀገር ላይ እድሜያችን ለጨረስነው ችርስ። እውነት በጣም ያሳዝናል። ምንም ሳናይ፣ ምንም ሳናረግ በጣም ብዙ ብዙ ነገሮችን ለቤተሰብ ስንል አብዛኞቻችን ወይ ባል የለን ወይ ፍቅረኛ የለን ያው እድሜያችን በእንደዚህ አይነት መልኩ ስንጃጃል። በጣም ያሳዝናል። ግን ያው የተጃጃን ነው እያመመንም የደከመንም ምን ያል ነው? ለቤተሰብ ስንል ወይ ልጅ ላለው ለልጅ ሲል ለእናቱ ሲል ለእህቱ ለወንድሞቹ ሲል የለፉ ብዙ እህቶቻችን አሉ። እውነት አረብ ሀገር ላይ ለፍቶ ለቤተሰብ ለሚያስተዳድር ኑሮ ነው የምላችሁ። በጣም እውነት እግዚአብሔርን ነው የምላችሁ። ዛሬ ብዙ ልጆች ለምንድን ነው እዛ የማታገቢው? ለምንድን ነው ፍቅረኛ የሌለች? ምን ላድርግ እ ምን ላድርግ ቤተሰብ በቆመ ጊዜ አላስቀመጥኩት፣ በወረደ ጊዜ ይገኛል እንዲ። በአሁኑ ሰዓት በወረደ ጊዜ እኮ ይገኝ፣ ቆሞ ነበር። በቆመ ሰዓት አረብ ሀገር ነበርኩ፣ ግን ወረደ። ከወረደ በኋላ የምታምጣችሁ እና ምንም ሊደረግ አይችልም። ቤተሰብዬ፣ እውነቴን ነው የምናገረው። ያው እግዚአብሔር ካለ ደግሞ ይሄ ራሳችንን ህይወት የሚሰጠን አምላክ አለን እሱ ደግሞ አምላክ እኛን ያስበን አብሶ አረባ ሀገር ለለፉ እድሜያቸውን ለጨረሱ እግዚአብሔር ነው የምለው እግዚአብሔር ያስበን እግዚአብሔር ይሄን ነው የምለው እውነት ነው የምናገረው ዛሬ እንግዲህ ታውቃላችሁ ዛሬ አንድ ወር ሆኖናል ጾም ከጀመርን እግዚአብሔር የተመሰገነ ይሁን ዛሬ በጣም ደስ የሚል ቀን ነው እሑድ ነው እግዚአብሔር ክብሩን ይምሰል ነው የምለው ሁላችሁም በየ ጸሎት አድርጉ፣ ለሀገራችሁ። አሁን ደግሞ የተነሳብን ይሄ በኦርቶዶክስና በሙስሊም መሀል ላይ የሆነ ማይረቡ ሰዎች ገብተው እኛን ለማጣላት እኛን ለማጋደል ብዙ ብዙ ነገር እየተደረገ ስለሆነ ሁላችንም ኦርቶዶክስ በኦርቶዶክስነታችን መጸለይ፣ ሙስሊም በሙስሊም በሃይማኖታችን መጸለይ ነው የምለው እውነት ነው የምናገረው። እና እና አዎ አሁን በአሁን ሰዓት እኔ የለኝም ፍቅረኛ የለኝም እኔ ማግባት የሚፈልግ ሰው ካለ ማስታወቂያ ሰራ ይዛፍ እንዳትሉኝና አዎ፣ ምን ችግር አለው? ለቃሚ ደሞ ያለውን ንብረት ያሳውቅ እ ያለውን ንብረት ያሳውቅ፣ ያው ሲስተር እንግዲህ ያለውን ንብረት ያሳውቅ። ንብረት ያለው ከሆነ እኔን ሊድሩኝ አይችሉም ማለት ነው። እንደዛ የተባለ እኮ በቃ ይመጨረሻ ለራሴ አስረጅቶ ሊያስቀምጡ የበለጠ እና ውዶች የኔ ቤተሰቦች የዛፊቱ ቤተሰቦች፣ አብሶ እውነቴን ነው የምናገረው። አረብ ሀገር ያሉትን ሴቶች አረብ ሀገር ላይ ዩቱ የሚሰሩትን ልክ እንደኛ ያሉትን ሰብ ሊቀንሻ እንዴ፣ ልክ እንደኛ ያሉትን አረብ ሀገር ላይ ከአረብ ሀገር ተመልሶም ለሚሰሩ ልጆች እውነቴን ነው አበረታቱ። ሰብስክራይብ አድርጉ፣ ሰብስክራይብ አድርጉም። እስኪ ለምን አታበረታቱንም? አረብ ሀገር ለሚሰሩትም ልጆች እውነቴን ነው የምናገረው አረብ ሀገር እየሰሩ ዩቱብ እየሰሩ የመዳምን ቤት እያጠቡ ብዙ ነገር እየሰሩ ልጆች እባካችሁ ሰብስክራይብ አድርጓቸው። እውነት በጣም ነው የሚያሳዝኑ። በየቤቱ እየሄዱ ሰብስክራይብ አድርጉን፣ ሰብስክራይብ አድርጉን ልጆች አሉ። እባካችሁን እነዚህን አረብ ሀገር ላይ አፈርድሜ እየበሉ አፈር ድሜ እየበሉ የሚሰሩትን እንደዛ ለፍተው ሰርተው መጥቶ ደግሞ በትንሽ ጊዜያቸው ደግሞ ዩቱብ ለሚሰሩ ልጆች እባካችሁ ሰብስክራይብ አድርጓቸው ነው የሚለው። እውነት ነው የምናገረው። ሰብስክራይብ አድርጓ እኛንም እንደዚሁ ከአረብ ሀገር ለፍተን እድሜያችንን ጨርሰን ለቤተሰብ ብለን የተሰደን ድጋሚ ሀገራችን ገብተን ይሄው ዩቱብ ከብትን ለምንሰራው እኛንም አበረታቱን ነው የሚለው። እባካችሁ ማርያምን ነው የምናገረው እና እንያዝና እንነሳ እውነቴን ነው የምለው። እንያያዝ፣ እኛ አረብ ሀገር የለፋን ልጆች፣ የአረብ ሀገርን ያየ ሴቶች እንያያዝ። እጅ ለጅ እንደግ ነው የምለው። እግዚአብሔር ነው ምላችሁ። በተረፈ ዛሬ እንግዲህ አመሰግናችኋለሁ፣ ወዳችኋለሁ፣ ክበሩልኝ። ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ቻው